እንኳን ደስ ያላችሁ! አልፋሩቅ ትራቭል ኤጀንትና ዳና ትራቭል ኤጀንት በጋራ የሚያዘጋጁት ልዩ የኡምራ ፓኬጅ ቀኑ ተቆረጠ። እነሆ ቀጣዩ በአይነቱ ልዩ የሆነው ፓኬጃችን ከሰኔ 26 እስከ ሐምሌ 6 መሆኑን ስናበስር በታላቅ ደስታ ነው። በጉዞ ከኡምራ ባሻገር በልዩ የኡስታዞች ድጋፍ በቅዱሳኑ ከተሞች ዘርፈ ብዙ ኢባዳዎችን እያደረጉ ታሪካዊ ቦታዎችን እያዩና በአስጎብኚዎች የማይጠገብ ታሪካቸውን እየሰሙ የሕይወቶን ወርቃማ ጊዜ ያሳልፋሉ። እኛ ደግሞ የጉዞ ወጣጣውን ጨርሰን በተመጣጣኝ ዋጋ ከህልሞ ጋር እናገናኘውታለን። ከሰኔ 26 እስከ ሐምሌ 6 አምስት ቀናት በመዲና ስድስት ቀናት በመካ ከኛ ጋር ያሳልፉ። ለመመዝገብና ለበለጠ መረጃ በ0956 568256 ወይንም በ0956 564856 በተጨማሪ ቁጥሮቻችን በ0954 93 00 00 እና በ0954 92 00 00 ቢሮ ይደውሉ። በአልፋሩቅ እና በዳና ትራቨል ኤጀንቶች በጋራ የተዘጋጀ።